የምትገባ ግቢ፣ ችግር የለም። ጣዋ ተመኝታ፣ ለምን አመጣኸኝ? ችግር የለም ግቢ። ምን ፈራሽኝ እንዴ? ተመኝታ፣ ለምን ጠራኸኝ? ምን ችግር አለው? ምን ችግር አለው አለ። ምን ማለት ነው? እኔ እመለሳለሁ። ነይ፣ ችግር የለም፣ ትንሽ ተጫወቺ። እረ እኔ አልገባም? እዚህ እቆማለሁ። ለምን ዘጋኸው? አትረብሽኝ። እኔ ዝም ብለሽ ቁጭ በይ። አይ እኔ ክፈትልኝ። ትንሽ ተጫውተን እንሄዳለን። ምንድን ነው የምንጫወት? እኔ እሄዳለሁኝ። እኔ እንግዲህ እንውጣ ብያለሁ። እንውጣ፣ ተመኝታ። ምንድን ነው ቁጭ ብሎ መጫወት? ስነ መጫወቻ ቦታ አለ ይሉልኝ እንዴ? ነይ፣ እሺ በይኝ። ነይ ወይ ትንሽ ችግር። አይ ትንሽ እኔ እኔ እኔ ተልቀቀኝ እኔና ተምኝኝም ታይቷል። ስታገኝ ነይ። ትንሽ ችግር የለም። ለቀቀኝ ችግር ለምንድነው ስንት መጫወቻ ቦታ እያለ እዚህ እንዲያው ታልጋ የሚሆን እኔ እኔ እንቅርብኝ አይደለም። ምንድነው የምንቀመጠው ዛፍ በሞላበት ሀገር እንጆ መቀመጫ በሞላበት ሀገር ይሄው፣ መቀመጫ፣ ይሄን የመሰለ መቀመጫ የተሽማት ማከይዝ ወይኔ፣ አልፈልግም አልፈልግም። ነይ። ሰላም፣ ሰላም። የይሳቅ ያዕቆብ ዩቲዩብ ተከታታዮች እንዲሁም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለኩች እጅ አለ በእናት እዩት፣ ምን ያደርገዋል? አፈር ይበላዋል፣ ሁሉንም አፈር ይበላዋል። ግን እኛ ግን ሙዝ እንበላለን። ሙዝ በነገራችን ላይ ጧት ጧት በባዶ ሆድ በጣም አሪፍ ነው እና ሙዝ መብላት አለባቸው። ሀዛ ለዚዝ አረቦቹም ይላሉ። እንደዚህ አይነት ጣፋጭ ነገር ሲበሉ ም ዛ ለዚዝ ይላሉ። ያው ለዚዝ ማለት ሁሌ አልነገራችሁም አላችሁ ጣፋጭ ማለት ነው። ልክ እንደኔ ማለት ነው። አልጣፍጥምን ቀምሳችሁም ን ትችላላች። ወንዶችን አላልኩም። ለማንኛውም ስቀልልሉ የዩቲዩብ ተከታታዮቻችን ፋሚሊዎቻችን፣ እንዴት ናችሁልኝ? በጣም ነው መወዳችሁ። በዚህ ሰሞን የምንለቃቸውን አዲስ ቪዲዮዎች በጣም ወዳችሁ አሪፍ አሪፍ ኮመንቶችን እየሰጣችሁን ያላችሁ ቤተሰቦቻችን እጅጉ ነው በጣም ነው የምናመሰግነው። የእውነት ክበሩልን። የክፍለ ሀገር ቆይታችንን እያገባደድ ነው ይመስላል። ያው ሁሌ አንድ ቦታ አይኮንም። ወደ ነበራችሁበት መመላሳችሁ አይቀርም። ስለዚህ ልመለስ ነው። ጣይቷን እንግዲህ ልመለስ የተወሰኑ ቀናቶች ስለሆኑ ነው የቀረው። በተወሰኑ ቀናቶች ደግሞ ቶሎ ቶሎ ማግኘት አለብኝ ብዬ እገምታለሁ። እናንተም ጣይቷን ወዳችኋታል። ስለዚህ ከሷ ጋር ደግሞ ትንሽ የተወሰነ እናንተ ጋር ማገናኘት አለብኝ በሚል ሰበብ ማግኘት አለብኝ ማገናኘት አለብኝ እየጠራው ምናምን ባለፈው ፖስት ነው ቪዲዮ ላይ ጠርቻት ያ ሁሉ ነገር አይታችኋል። ዛሬ ደግሞ ዘና ብለች እኔና ፀሐይቷ ብቻ አሪፍ ነገር እናሳልፋለን። እዚሁ ጠርቻታለው። እንግዲህ ያረፍኩበት ከነሱ ከገጠሯ ትንሽ ወጣ ብላ የተወሰነች አነስ ያለች ከተማ ላይ ነው ያለነው። ያረፍንበት ሆቴሉንም ነገር ላይ ሰው ጠይቃ አውቀዋለች። እንግዲህ ባጃጅ ልኬላት፣ በባጃጅ ትመጣለች ፀሐይቷ ዛሬም አሸብርቃ ትመጣለች። ያው እንግዲህ ፀሐይ ብሎ ያላሸበረቅ የለም። ፀሐይ ብሎ ያላሸበረቅ የለም። ሁሌ ማረሰው ነገር አለ። በቃ ማነው ስምሽ? ፀሐይቷ ፀሐይቷ አልኮዋለች። ጣፋጭ ደስ ስትል እኮ በቃ አፏ ሲጣፍጥ አይታችኋታል። አፏ ሲጣፍጥ ማለት ይህ ትኮላተፋለች። ይሄ ላይክ ድሮ ህፃን እያለን ምናም የሚኮላተፉት አይነት ምናምን ሁኔታ ማለት ነው እና በጣም የሚጣፍጥ አፍን ያላት ማሻላ ያው ለማንኛውም እኔም ከእሷ ጋር በቆየሁባቸው የተወሰኑ ቀናቶች የተወሰኑ ሳምንታቶች እንትን ብለን ለምጃለው ከእሷ ጋር አንዳንድ ቃላቶች ምናምን ማለት ነው። ጊር ማትላለች ደግሞ አብሶ ወንድሞቿን ስናገር ደስ አይላትም። መከታ ናት፣ ወንድ ናት። ግን አይታችኋል፣ ወንድሞቿን ስናገር ገርበ በጣረገኛለች እንደዚህ አንዳንዴማ እንደው አዝናልኝም እንደው ስለወደደችኝ ያው እንደው ምናምን እንጂ እንዳልቆረመምህ ነው ምናም የሚባለው ነገር አለ። እንዳል ቆለመምህ ምናም ብትለኝ ሁላ ደስ ይላታል። ግን ያው እንግዲህ ገብቶላታል መሰለኝ፣ ምናምን ሸበላም አይደለህ ትላለች። ጠንበለል ጠንበለ ጠንበለል ይ ትላለች። ለማንኛውም እንግዲህ ፀሐይቷን መምጣት ሰዓቷ ደርሷል። ባጃጅ ልክ ያለው እስኪ ደውል፣ ትንሽ ፈታ እንላለን። በአገርኛ ዘፈን አመል አለብኝ። እኔ ሱሰኛሽ አይቼሻጥቅ ውጭ አልጨርስሽ መውደድሽ ግሎ ልቤን ተኮሰው እኔ ስልግባን ወዴ ልድረሰው መውደድሽ ግሎ ልቤን ተኮሰው እኔ ስልግባን ሰኞ ማክሰኞ፣ ሮበና ሐሙስ አርባ አመት ሆነ ቀናቱ። ሄሎ ፀሐይዋ አንቺ ነሽ እንዴ በማን ስልክ ደወልሽ? በላኩልሽ ልጅ ጎበዝ፣ እሱን የደወልልሽ ደረሽ? የታለሽ

ወደ ፎቅ አሳት ወደ ፎቁ አሳያት። አለቃእ አመሰግናለ አመሰግናለአመሰግናለ በፎጣ እንዴት መጣታ ልብስቀኝ

ያምረልአቀላል ያምራል። እን ልጅ ቶሎ አመጣሽ? መጣ ዞ መጣም ገባ። ግቢ፣ ችግር የለም። ፀሐይዋ ተመኝታ ለምን አመጣኸኝ? ችግር የለም ግቢ። ምን ምን ፈራሽኝ እንዴ? ተመኝታ ለምን ለምን ጠራኸኝ? ምን ችግር አለው? አ ምን ችግር አለው ማለት ምን ማለት ነው? እኔ እመለሳለሁ። ነይ ችግር የለም ትንሽ ተጫወቺ? ኧረ እኔ አልገባም፣ እዚህ እቆማለሁ። አ ነይ። ለምን ዘጋኸው? ኧረ እኔ ክፈትልኝማ። አትረብሺኝ። ነይ ዝም ብለሽ ቁጭ በይ፣ ትንሽ ተጫውተን እንሄዳለን። ምንድን ምንድነው የምንጫወት እኔ እሄዳለሁኝ። ወይኔ ሳቂ አቆይ ደግሞ ምን ሆንሽ እኔ ክፈትልኝ ማንተ። ፈርተሽኝ ነው? ነይ። ሀ ይሞ ተቆጣለ። ምን ተቆጣሁሽ እንዴ? ፀሐይቷ፣ ነይ ቁጭ በይ እኮ ነው ያልኩሽ። አልቀመጥም አልቀመጥም። እንዴት ያለ ነገር ነው? ለምን ጠራኸኝ እዚህ? እንድንጫወት ነው። እንድንጫወት እኮ ነው፣ አብረን እንድንጫወት። ሌላ ነገር አስብ። አይ ቡና እየጠጡ መጫወት አለ አይደል እንዴ

ስንት መጫወቻ ቦታ አለ አይደል? እንደው ልቀቀኝ። ስንት መጫወቻ ቦታ እያለ እዚህ እንደው ታልጋ የሚሆን እኔ ንፋስ አለው ብዬ እኮ ነው። ፀሐይቷ፣ ነይ ትንሽ ቁጭ በይ። ሀይ! ምንድን ነው የምንቀመጥ? ዛፍ በሞላበት ሀገር፣ መቀመጫ በሞላበት ሀገር ይሄው መቀመጫ፣ ይሄን የመሰለ መቀመጫ። አልፈልግም አልፈልግም። ነይ፣ ችግር የለም ቁጭ በይ። ነይ ፀሐይቷ፣ አንተ ልቀቀኝ። ትንሽ ቁጭ በይ፣ ትንሽ በቃ ቁጭ በይ፣ ችግር የለም። ንፋስ ነው የምፈልግ፣ ንፋስ ልቀበል ምን አይነት ደረቅ ናት በእናታችሁ? ነይ እንውጣሽ? እየታለ ነገር ነው። እሰይ ወጣ? መስሎ ወጣ? ጫማ ናይ ግቢና ጠብቅኝ እዚህ ሰው ይኸው እንግዲህ ቀይረህና ይኸው እዚህ ጋር ጠብቅሀለሁ። ሂድ ቀይሩ። ፀሐይቷ እኔን አላመሸኝም ብሎ ነው ነፋስ እየተቀበልኩ ጠብቅሀለሁ። ሂድ ነፋስ ነፋስ ትላለች በእናታችሁ። ጭንቅላትሽማ ነፍሶብሻል ዛሬ የሞጫማ ለማድረግ የሞገብትሽ ቁጭ በይልኝ። ቀይሩ። ምንድን ነው የምትነታረኪው? ልጨዎች ብለሃል፣ ልጋብዝሽ ብለሃል። ምግቡ ታያ ነው ያለው እዚያ የነበረውን ምግብ አላወቅሽም። እዚህ ሆኖ መብላት አለ አትም ኮሻ ኮሽ፣ ምንድነው የምትይው? ፀሐይቷ ምንድነው የሚለጉም? እዚህ ድረስ ጠርታኝ ነው ዝም ትላለ ምንድን ነው የሚያምር? ምንድን ነው የሚዘጋ? አሀ ስላልተሳካልህ ነው አይደል? ምንድን ነው የሚሳካልኝ? አይደል ስላልተሳካልህ ነው እንጂ እንዲህ የሚያደርግ ባ ምን አስበህ ነው ያ ድሮስ ሲጠራኸኝ አለን ሲሉ ዝም አለ። ባይሆንማ ታውራ ነበር። ባይሆን ታውራ ነበር። ምንድን ነው የምትጨቀጨቀው? ስጨቀጨቂው እዋ የሞኒ ነኝ ምን ጨቀጨቀ። ኧረ ደግሞ ዛሬ ምን ሆነሻል? አንተ ራሱ ምን ሆነሃል? አይ ጂኒዎቹ ሁሉ ሰፍረውብሻል። እዋ አድብ አንተ። ጭራሽ ደግሞ ግልብጥ ብለህ ላይ ታወራለህ። አሁንም ዝም ትላለህ። መናሽ አጨቃጨቅኝ። ይኸው የማይናገረው እምቢ ተበላ ተበላ አለው። ከየድረስ የጠራኸኝ? ምን ልትሆን ነው? ታመኝ ለምን ጠራኸኝ? ሲጀማ ምን ዳንገ ምን ችግር አለው? ምን ችግር አለው? ችግርማ አለው። ምን አለው? አለው። እስኪ ምን ንገረኝ። ነው ታውቀዋለህ? እሱማ ምን አውቀዋለሁ? ምን አስበው ከየድረስ የጠራኸኝ ለምን ጠራኸኝ? እዛ ተመኝታል መኝታ ላይ ምን ይደረጋል? እ ምን ይደረጋል? እንግዲህ አልበላም ነው የምትለው? ጭቅጭቁን እንዘሃል። እኔ አልበላም። አሁን ለሚያልኩት ትንሽ እንታጠብና እንምጣ። እሺ እናትዬ፣ እጅ መታጠብ የቱ ጋር ነው? አሳያት። እሺ አንዴ፣ እዚ ምግብ ልጠብቀው፣ ሁላታችን ጥለን ከምንነሳ። አታኩርፊ፣ አሁንም ቫይረስ አታኩርፍ። እኔ አላኮረፍኩም። ምን ጭቅጭቅ ብሏታል። በእናታት ምንድን ነው የምትጨቃጨቀው? በእናታት አሁን እሷም እንደዚህ መጥፎ ነገር ታስባለች ማለት ነው? የሰው ልጅ ለምን እንደማታስበው? ምን የታክል ለምን ቀረ? ወጥቶ ፊትሽን ፍቺው እንጂ እቺን የሆነች ሲኒ ማስቀመጫ መታክል ፊት ይዘሽ አሁን እንደዚህ

ምንድነው የሚያምር ይህ ምንድነው? እሷ ሽንኩርቱን አልከተፉም እንደ ልንከት ፈው ነው መብላት እ

ማበጃጃ ናት፣ ማበጃጃ ናት። ይኸው እንጀራውንም ከፈለግሽ የሚጠጣ ምን ይምጣልሽ? ውሃ፣ ውሃ። ለእሷ ሳጠጪም እኛ ቀደም ያላቸው እነሱ አይፈልግሽም። ይሁን ምን አይነት ይሁንልሽ? ጠቆሪ ያለ ይሁንልሽ። ይሄ ቀዬ ነገር ይሄ የሕፃን ልጅ እንትን የሚመስለው ብርቱካናማ እኮ የሕፃን ልጅ መጠጥ የሚመስለው። አንተ እኔ በቃ ተህል ተህል ፊት አይነት ወር ይወራል መጠጥ ያለው ነው ነው ምሪንዳ። እናትዬ ምሪንዳ አምጪላት፣ ለእሷ ይሄ የሕፃን ልጅ እንትን የሚመስለውን። አለ አቤት፣ አይባልም ለሰው። እሺ ቀዬ አምጪልኝ፣ ምሪንዳ ለእኔ ማኪያቷ አምጪልኝ

አረ፣ ሆድሽን እንዳይሞላሽ። አረ አይሞላኝም። እሳይጣጣእዋእሳ እየየዚህም ያክስትሽ ልጅ አዲስ አበባ ነው ያለችው ብለሽኝ ነበረ? አዎ እዛ ነው ያለችው ነው ያው እንግዲህ ቅርብ ጊዜ ከደወልኩልሽ ትመጫለሽ፣ ተነስተሽ ትላኛለች። ሩቅ ቢሆን አይመስለኝም። የት ሰፈር ናት የምትኖረው? እሷ ቦሌ መሰለኝ አለችኝ። ቦሌ ዋናው ቦታ ላይ ያለችው፣ ዋና ነው፣ ዋና ነው፣ ዋና ላይ ነው። ጥሩ ቦታ ነው የሰፈረችው አዎ፣ አግብታለች እሷ አላገባችም። ታስታውቂኛለሽ? ማለት የለም ቆንጆ ናት። እንዳንች ቆንጆ ናት። ታስታውቂኛለሽ? እሺ ቢ እየበላሽ አይደለም አንደን እንጂ ማበላ እኔ ይሄን እበላለሁ። ቆንጆ ነው ይሄ፣ ብላ ቆንጆ ነው። በጣም ቆንጆ ነው። በጣም ቆንጆ ነው። አሁን እስኪ ጋር ደግሞ መዝናኛ ቦታ አለ። የቀጠርኩት ሰው ካለ እሱ ካልመጣ ደርሰን ደግሞ ቡና ጠጥተን እንመለሳለን። አላስቸግረውም፣ ችግር የለም። እኔን ለማስቸገር አንቺ አንቺ ምን ቦታሽ ታስቸግሪያለሽ? እሺ፣ እየበላሽ እየበላሽ ምን ይጨመርልሽ? ሁሉም ሙሉ፣ እንዲያውም እንጂ እንደሚጣፍጥ የጀበና ቡና ይጣልሽ፣ እንጠጣለን። እሺ፣ በምን ይሁንልሽ? በምን ማለት በስኳር ነው በጨው ነው? አይኔ ባዶ ነው። ባዶን ነው የምጠጭው። እድሜሽ ለነገሩ ስለሄደ ባዶን ብጠጭ ይሻላል። ኧረ እኔ ገና አንድ ፍሬ ልጅ ነኝ። ምንም አላየሽ። አንዳንድ የምጠይቅሽ ነገር አለ። ቆይ በኋላ ጠይቀሻለሁ። ምንሽ ይቺን ልጠጣ። ኧረ ሆድሽን ይዝሻል። እሱን እባክሽ። ኧረ አይዘኝም እንዲሁ ትጣፍጣለች፣ እየበላሽ ያንተ ያለ እንዴ፣ ነው የሚያምር? ደስ ይላል አለ ሰዎች ጠይቄ ነው የሚያምር ቦታ እዚህ ከተማ። እሺ የትኛው ነው ብዬ ጠይቄ መጣሁ። አንፈላሰስከኝ ዛሬማ። አዎ አንቺን ያላንፈላሰስኩ ማንን አንፈላሰሳለሁ። አይ ጎጆ ቤታችሁ በድንጋይ ተሰርቶ አታዩ፣ አሸብርቀዋት ነው አሽሞኑ አይ አታምርም። አይ እንደው ይሄም እኮ ገጠራችን አሸብርቆ ነው። አዎ አንድ አይነት ነው። ስ ው ጎጆ ቤቱ ጎጆ ቤትሽ ይኸው በድንጋይ የተሰ ሰዎች አሉ አሁን ተይ፣ ከብቶች ምናምን ከብቶች የሉ ያምራል፣ አይደለ ቀላል ያምራል። አየሽው ይኸው፣ ምንም በቃ ሰው የሌለበት ቦታ ደስ ሲል አያምርም? ሰው የለም አው ይሄ አንድ ሰው የለም፣ እንደምታዩ ማለት እዚህ ምን መሰለሽ? የምትመጪው በቃ ይሄ እርጋታ ረጋ ለማለት የለም። ቅድም ነፋስ ፈልጋለሁ አላልሽ? ጥሩ ንፋስ አገኛለሁ ለምትዩ ነይ፣ ለዛ ነው። አዋ አረ እንደው አንተ ልቀቀኝ፣ ሰው ከሌለበት ምን ልትሆን ያመጣኸኝ? እኔ በቃ መለሰኝ። እንዲሁም ዛሬ ልጅቷ ምን ነክቷታል? እና ሰውም ከብትም እንዲዮ አንድ እንትን ከሌለበት ሰው ሁሉ የገባ ለምን ታመጣህ? የምትጨቃጨቂው ነገር አለ። ነይ ዝም ብለሽ ነይ። አይ አይ በቃ ደሞ ሰው ካለበት ነፋስ እንቀበል። ንፋስ ይሁዚ ወይ ነይ ሳቂ። ያቆብ ንፋስ ከሰው አፍ ነው እንዴ ምትወስጂው? ደስ ይችላል እንዴ ከሰው ጋር ተቀላቅሎ ነፋስ መቀበል? ደስ እኔ አውሬ ነኝ አላልኩም። ምን ይ ነይ፣ አትጨቃጨቂ በእናትሽ። ወይ ነይ እባክህ ተወኝ ዛሬ ቀን ምንድን ነው ግን? አንተ ጣይቱ በእናትሽ በእናትሽ፣ ውዬ ኧረ እኔ ጣይቱ አትበለኝ እንዴ አስጨነከኝ። ምንድነው ዛሬ? አንዴ ታልቃ አንዴ ጭር ካለ ቦታ የምታመጣኝ፣ እኔ ነው የምጠረጠር ሰው ነኝ። ዋን የታታ በሰማ እንዲያ ልቀኝም ባክን፣ የሰው ካሰበሰበበት። እሷ ማንም አይነግራትም። ነይ፣ እኔ አልፈልግም። ቡና እንጠጣለን ይኖራል። ይኸው እዛ ያው ካፌ ሰው አለ። አዎ ምግብ ቤት ነው። ነይ በቃ እዛ እንሂድ። ቀጥ ብለን ተያ እንሂድ። እንደፈራሽኝ ግን እንዴት እንደዚህ ይሆናል? እንደ ፀሐይ ሰዎች አሉ። ተያ ነይ ሰዎች አሉ። እኔ እና አንተ የተፈላለገው እና ብቻችን አይደል? እንደ ሰው ምን ያደርግልናል? እንደ ስብሰባ ነው። እንደት ጠራራ ነው ይሁን። ሰው ሲኖር ደስ ይላል። ወይኔ ሳቂ አቆቁ ምንድን ነው? እንዲሁ እንዲህ ፀጥ ያለ ቦታ አእምሮም እኮ ይጮሀል ላይ ላይ ዋ እንዲህ ድርቅ ካልክ ድርቅ ነው። ኡፍ ቃት በይ፣ በእናትሽ እዚህ የደረቀው ዛፉ ብቻ ነው። ረዲ ያረቀ ነው ምኑን የደረቀው ድርቀው እንዴ፣ ዛሬ ተጨቃጭ እንደዚህ የሚያምር ቤት አይተሽ ታውቂያለሽ? ያምራል። እህ ያምራል። እናትዬ ቡና ይቱ ጋር ነው። አረ ይሄ አልጋ ክፍል ነው። አልጋ ክፍል አረኛ አልፈልግም። አይ ተወኝ፣ እኔ አልፈልግም። ድሮም አላማርከኝም። ተወኝ፣ አላማርከኝም። ዛሬማ አንዳሽ ነገር አስበህ ነው። ጫጫቃ ነገርና ፈልግም። እኔ አልፈልግም፣ ልቀቅኝ። አረ በቴቴዋ ወይ በታታዬ ትምጣብኝ። ምንድነው? እሺ እንኳን እኔ ዛሬ ድስት አላልከኝም እንዴ። እኔ አልፈልግም። በቴቴዋ ብለሽ አሁንም ትከራከር ያለሽ። በቃ እሺ፣ ሰው ያለበት እንሄዳለን። ነይ እንታረቅ አድብ እንግዲህ እንታረቅ፣ እቀፍኝ ነሽ እንሂድ። ሰው ያለበት በቃ እንሂድ።